ሰኖ ሰማ ግን፣ ለምን ጓደኛ ለማጣራ ሞክሬ ነበር። ላይኩን ይባላል። አንቺ ሰውዬ የን ነግሬሽ ነበር እኮ እኔ እና እድሜ ልክሽን የዚህ ቤት ሰራተኛ ሆነሽ ምኖር ምትፈልጊ ሴትዮ እኮ ጭራሽ ገረድ አድርጋሻለች። አባዬ፣ እኔ ለሴትዮ አብ ፍቅር እንዴት በዚህ ፍጥነት እንደተፈጠረ ፍቅር ይዞኛል። እንዴ በጣም ደስ የሚል ዜና እኮ ነው። መቼም እያቀለልሽ መሆን አለበት ነው። እዛ ቤት እንደምን ብ መግባት አለች። ዋናው ጥያቄ እዛ ቤት እንዴት ሁለት ነው። ኑሀሚን በስተመጨረሻም እንግዲህ እውነቱን ለአባቷ ተናግራለች ለአቶ ተሰማ ምክንያቱም እዚህ ቤት መውጣት አለብን በማለት እንግዲህ ደግሞ ደጋግሞ ኑሀሚንን ሲያናግራት ነበር ኑሀሚን ደግሞ እዚህ ቤት እኔ መሄድ አልፈልግም ትንሽ ጊዜ መቀመጥ እፈልጋለሁ አባዬ ትንሽ ታገሰኝ እያለች ነበረ ይሄን ስትል የነበረችበት ምክንያት ደግሞ ምንድን ነው በማለት እንግዲህ አባቷ ደግሞ ደጋግሞ ጠይቋት ነበረ ምክንያቱም እንግዲህ ኑሀ ምን ስለምትወደው ስለምታፈቅረው ነው። ምንም ያክል ትንሽ ጊዜ አጭር ቢሆንም ግን ደግሞ ከእሱ ጋር ፍቅር ይዞኛል አባዬ፣ እንዴት እንደሆነ አላቅም በማለት እንግዲህ በድፍረት ለአባቷ ተናግራለች። ግን ደግሞ አቶ ተሰማ እጅግ በጣም ነበር ደስ ያላቸው። ይሄ እኮ እጅግ በጣም ደስ የሚል ነገር ነው፣ አቶ ለይኩንም የሚፈልገው ነገር ነው በማለት እጅግ በጣም ደስ ብሏቸዋል። ምክንያቱም ናሆም ደግሞ ከቤተሰቡ ለየት ያለ ልጅ መልካም ልጅ ነው። ያው እንግዲህ እናትና ልጅ ልክ እንደ ወይዘሮ ገነት እና እንደ ኤደን ናቸው ማለት ነው። ምክንያቱም ኑሀሚን እጅግ በጣም በብዙ ነገሮች ውስጥ ሲያሰቃዩት ነበረ። አሁን ላይ ደግሞ ያው ኤርሚ እጅግ በጣም ተናዷል። ኤርሚ ያው ለአባቷ ስትናገር ኑሀሚን ምክንያቱም ናሆምን እንደምትወደውና እንደምታፈቅረው እየተናገረች ነበር ለአባቷ። ኤርሚ ደግሞ ከበሩ ላይ ሆኖ እየሰማ ነበር። በፍጹም አይሆንም፣ ኑሀሚን ይህ እየቀለድኩ ነው በኝ እውነት ሊሆን አይችልም እያለ ሲናገር ነበረ። ምክንያቱም ወደዚያ ቤት የገባው እራሱ፣ ወደ ወይዘሮ አስቴር ቤት የገባው ያው ኤርሚ አንደኛ ኑሀሚን ፈልጎ ነው ስለሚወዳ፣ ስለሚያፈቅራት በእርግጥ እነሱ ጋር ሳተ ነገር ቢያደርግባትም ግን ደግሞ ደግሞ ደጋግሞ የቅርታ አድርግልኝ ብሏታል ማለት ነው። ምክንያቱም መጀመሪያ እሷን የቀረበው ወዷት አፍቅሯት ነው። ከዚህ በፊት እንግዲህ አምራን ጋር በነበረ ሰዓት የአምራን ብሯን እንጂ ሌላ ምንም ስርዓት ስለሌላት እሷን ምንም ሊወዳት አልቻለም ማለት ነው እንግዲ። አምራን ደግሞ ከናሆም ነበረ ብር እየወሰደች ለኤርሚ ስትሰጠው የነበረው ማለት ነው። እና ናሆሚ ስትናገር ነበረ በዚህ በኩል እኛ ሁለታችን ነው የተጎዳ ነው። ናሆምም ተጎድቷል፣ እንዲሁም ደግሞ እኔ ነኝ እየተጎዳ ነው። እናንተ የራሳችሁ ጉዳይ በማለት እንግዲህ ሁለታቸውን ማለት ነው። ሚያስ እጅግ በጣም ነው እንግዲህ የተናደደው ያለው ማለት ነው። ምክንያቱም ያው ቀስ በቀስ ናሆሚ ከሱ እየራቀች ትገኛለች ማለት ነው። በሆነው ነገርም እጅግ በጣም እየተናደደነ ያለው ሲቀጥል፣ ናሆምም አስጠንቅቆታል። አንደኛ ከእህቱ እንዲርቅ ማለት ነው። ምክንያቱም እህቱ ከኤድሚጋ አድራለው ብላ እንትን ባለችበት ሰዓት እሱ በጣም ተቆጥቶ ነበር ያስወጣት ማለት ነው እና በጣም እንደሚወዳት በነገራችን ላይ በዚህ አጋጣሚ ራሷ ኑሀሚን ሰምታለች ማለት ነው። የምወዳት የማፈቅራት ሴት አለች ብሎ ራሱ ኤርሚ ሲናገር ሰምታለች። እና ይህን ነገር ስለሰማሽኝ ራሱ ደስ ብሎኛል ሲል ነበር። ግን ይሄን እየሰማ ወይንም ደግሞ እንደሰማች እያወቀች ለምሳሌ እሱ እንደሚወዳት እንደሚያፈቅራት ራሱ ተናግሮ ሰምታለች ማለት ነው። ግን ደግሞ ለአባቷ ሄዳ አሁን ላይ እሷ ናሆ ምን እንደምትወደውና እንደምታፈቅረው ነው የተናገረችው ማለት ነው። ከዚያ አንጻር ነው እሱ እንደሚወዳት እያወቀች ሄዳ ናሆምን ምን ወደዋለሁ አፈቅረዋለሁ ብላ ለአባቷ መናገሯ አሁን ላይ ኤርሚን እጅግ በጣም እያበሳጨው ይገኛል። በዚያ ላይ ደግሞ ናሁም ኤርሚን አስጠንቅቆታል ማለት ነው። ከእህቴም ላይ ሆነ እንዲሁም ከናሆሚ ላይ እንድትርቅ እፈልጋለሁ በማለት አስጠንቅቆ አንተ ማነ? ከየት ነውስ የመጣኸው? ቀጥታ እንዴት ስለ እህቴ ሹቤ ልትሆን ቻልክ? እያለ ሲጠይቀው ነበረ እና ኤርሚ ደግሞ ስለ እህት ችግር የለውም እረቃለሁ። ሲቀጥል ደግሞ እህት በጣም ትንሽ ልጅ ነች። ከናሆሚ ጋር ግን አይመለከትህም ብሎታል ማለት ነው እና በዚያ ጉዳይ ያናግሮታል። አሁን ላይ ደግሞ ኤደን እና እንዲሁም ደግሞ ወይዘሮ ገነት ተመልሰው ደግሞ ወደ ኑሀሚን ህይወት ሊመጡ አስበዋል ማለት ነው። በተለይ ኤደን እንግዲህ ሁለታቸውም የጎዳና ላይ ነው የሚኖሩት እና ወይዘሮ ኤደን መሄድ አለብሽ፣ አባትሽ በጣም ሀብታም ከሆነ ጓደኛው ጋ ነው የሚኖረው። ስለዚህ አንቺ መሄድ አለብሽ። እሱ በፍጹም እንደዚህ ሁነን ካገኘን አይጨክንብንም። ስለዚህ አንቺ ወደ እሱ ጋር መሄድ አለብሽ በማለት እንግዲህ ያው ቤቱን አጣርታ ሄዳለች ማለት ነው። ቤቱ ጋር በሄደች ሰዓት ግን አግኝተው ነበረ ናሆሚን ሆሚን አግኝተው ነበረ። እና ቤቱን በጣም እየተመለከተችው ባለብሳት ቤቱን ለመግዛት አሰበች ነው ወይ ማንሽ? በማለት እንግዲህ ከናሆም ጋር ተነጋግረው ነበረ ማለት ነው። እና አቶ ተሰማ የታመመው እዚህ ነው ወይ የሚኖረው የሱ የጓደኛው ቤት ነው ወይ ያቶ ለይኩን ቤት ነው ወይ? በማለት ጠይቀው ነበረ። አዎ አልተሳሳትሽም፣ በማለት አዎ እና የእሱ ልጅ ነኝ በማለት ተናግራለች። እንዴት ያቶ ተሰማ ልጅ ነሽ የናሆሚ ፍትነሽ ወይ በማለት ከዛ ናሆሚ መዚናው እንደ የምትኖረው በማለት እንግዲህ ስትናገር ነበር እና እናቷና እንዲሁም ደግሞ እሷ ያው ናሆሚን እንዳልጎዷት እና እንደሰማው እንዳልሆነ በጣም ትዘባርቅ ነበረ ማለት ነው። ና አጠቃላይ ግን እሱ ራሱ ግራ ተጋብቷል ናሆሚ እህት አላት እንዴ እናትስ አላት እንዴ እንዴት ሊሆን ይችላል አልነገረችኝም እንዴት ትዋሸኛለች እያለ ከ ወደ ቤት ነበር እየሄደው ማለት ነው ናሆሚ ስታናግረው እሱ ምንም ሊመልስላት አልቻለም ምክንያቱም ያው ኤደን አንዳንድ ነገር ተናግረው ስለነበር እንዴት እህቴ የለችኝም ብላ ትክዳለች ወይንም ደግሞ እናቴ የለችኝስ እንዴት ትለኛለች የሚለው ነገር ስለያዘው እሱ ተናዷል ማለት ነው። ሲቀጥል እሱ እንደነገረችው ወይንም ደግሞ እንደሰማኸው አይደለም፣ በቃ የስጋ እህቴ አይደለችም፣ ግን ደግሞ ሁኔታው እንደዚህ ነው ብላ ለማስረዳት ሞከራለች። ግን ደግሞ እናሆም ሊያምናት አልቻለም። ጭራሽ እንዴት በዚህን ያክል ትዋሻለች ብሎ ምንጭቅጭቅ አርጓት ነበረ። እሷም ቀጥታ ወደ አባቷ ጋር ነበር የሄደችው። ለምንድን ነው ግን ኤደን እና እንዲሁም ደግሞ ወይዘሮ ገነት ከህይወታችን የማይወጡት አባዬ? ስለ እኔና ስላንተ በጣም መጥፎ ነገር ብላ ለናሆሚ ተናግራለች። ናሆም ኮ እንዴት አመናጭቆ ከክላሱ እንዳስወጣኝ! ብላ አየየ ብላ እንግዲህ ስታለቅስ ነበር ማለት ነው። ስለዚህ ናሆም ደግሞ ስለምትወደው ስለምታፈቅረው ምንም አይነት ነገር እንዲቆጣት ወይንም ደግሞ እንዲናገራት ስላልፈለገች ያው እንግዲህ ይህን ያክል ከፍቷታል ማለት ነው። አሁን ላይ እንግዲህ ወይዘሮ ገነት ወደዚህ ቤት ልጇ እንድትገባ ለማድረግ ወስናለች። ኤደን ይሳካላታል፣ ወደዚህ ቤት የምትገባበት አጋጣሚ ያው ይፈጠራል ብዬ አስባለሁ። ከዛም ደግሞ እንግዲህ ኑሀሚን ለማሰቃየት ያው ፕሮግራም እዛለች ማለት ነው። ደግማ ደጋግማ እንግዲህ ኑሀም ጋር እየደወለች ትገኛለች። ምክንያቱም የልጇን ነገር ለማሳመን እየሞከረች ነው። ናሆምም ልጄ የኔ ከሆነ ልጄን አልጥለውም ልጄን አሳድገዋለሁ ወስዳለሁ ከዛ ውጭ ግን አንቺ ስልክ እየቀያየርሽ አደዊልኝ አልፈልግሽም ማግኘትም አልፈልግም እያለ እንግዲህ ለአምራን ሲያስጠነቅቃት ነበር ማለት ስለ ናሆሚም በደንብ አድርጎ የሚጠይቃት ይሆናል ብዬ አስባለሁ ምክንያቱም ናሆምን እኔን ለማናድር ነው ወይንስ እሱን ወደሽው አበቀረሽው ነው ወይ የሚል ጥያቄ እያቀርብላታል በነገራችን ላይ ከናሆም ጋር በጣም ጊዜ እያሳለፈች ራሱ ይሁን ሰዓት፣ እንደዚሁ ከአምራን ጋር ተጣልቶ በመጣበት ሰዓት ከናሆሚ ጋር ቁጭ ብሎ ሲያወራ አይቷቸዋል። አንድ ላይ አይቷቸው ራሱ ዘወር ብሎ ነው ራሱ ኤርሚ የሄደው ማለት ነው። እና በዚህ ጉዳይ እንግዲህ ለሷ ብሎ ወደዚያ ቤት ስለገባ ያለውን ሁኔታ የሚያጣራ ይሆናል። ሌለው ደግሞ እንግዲህ አምራንም አስጠንቅቀዋለች፣ ያው ይህን ነገር ማድረግ አለብ አንተን እና የናሆሚን ምስጥር እዚያ ቤት የገባበትን አውጥቼ ሁሉን ነገር ሳልዘረግፈው አንተ እኔና ናሆም እንድንጋባ እንድታደርግ እፈልጋለሁ ብላ እንግዲህ ኤርሜን አስጠንቅቀው ነበር ማለት ነው። ስለዚህ ኤርሚ ይህን ነገር ለማድረግ ይገደዳል። ምክንያቱም አንደኛ ሚስጥሩን እንዳስነግርበት፣ ሁለተኛ ደግሞ ናሆም ናሆም ጋር ሆነች ማለት ለእርሚም እጅግ በጣም ቀላል ነው የሚሆንለት። ምክንያቱም በቀላሉ ናሆሚ የራሱ የግሉ ትሆናለች ማለት ነው። እና እንግዲህ ኤደንም ወደዚህ ቤት ገብታ ምን ልትፈጥር ትችላለች የሚለውን ነገር አብረን እየምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ፣ በያላቸው በሰላማቸው እየብዛልኝ መልካም ጊዜ ተመኘውላቸው።